ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮ ላይክ በማድረግ ማየት እንድትጀምሩ እያሳሰብን ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉንም። ዘመቻ አርበኛ አደም አሊ ወይም አባናደው ዞብል አምባ ክፍለ ጦር ሁለተኛ ሻለቃ ቃኝ ከ15 በላይ የፋሽስቱን አገዛዝ የብልጽግና መከላከያና ሆዳደር አድማ ብተና ፖሊስና ሚሊሻ በመደምሰስ ታላቅ ጀብድ ፈጸሙ። አፋባሃ ምስራቅ አማራ ቀጠና ምኒልክ እዝ ምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ሁለተኛ ሻለቃ ቃኝ ከወልዲያ ወደ ሞላ ጊዮርጊስ አድርጎ ወደ ስሪንቃና ሰንቦ በመንቀሳቀስ ላይ ያለን የአገዛዙን ሰራዊትና ያረጋ ከበደ ሆዳደር ፖሊስና ሚሊሻ ላይ በሁለተኛ ሻለቃ ቃኝ ከ15 በላይ ሞትና ቁስለኛ ያደረ ሲሆን የጠላት ኃይል እግር አውጪም ብሎ ወደ ወልዲያ ከተማ ተመልሷል ሲል ገልጿል። ምኒልክ እዝ ሰሞኑን በዘመቻ አደም አሊ ወይም አባናደው ከባድ ምት የተመታውንና የፈራረሰውን የጁላን ሰራዊት በማሰባሰብ አደራጅተው ከወልዲያ ከተማ ለመውጣትና ለማጥቃት ፋኖን ከከተማ ዙሪያ ለማስለቀቅ ዛሬ መስከረም 20 ቀን 2018 ዓ ም ማለዳ በዛ ባለ ኃይል ማጥቃት ቢያደርግም በሻለቃ ቃኝ ተገርፎ ሙትና ቁስለኛውን ታቅፎ ተመልሷል። በዚህ የሚያገዛዙ ሹማምንቶች ይህንን ስነ ልቦናው የሞተ ሰራዊት ይዘን ምንም ነገር መስራት ስለማንችል አዲስ ኃይል ማምጣትና መተካት አለብን፣ እስከዛ ፋኖ ወልዲያን እንዳይቆጣጠር በመካናይዝድና በአየር ኃይል እየተከታተላቸው ጠብቁን የሚል ትዕዛዝ አውርደው በፍርሃት ተውጠው ይገኛሉ ነው የተባለው። መደበኛ የጠላት ፕሮፖጋንዲስቶች በዘርፉ ውስልትና እየፈጸሙ ካሉ የኛ ሰዎች ጋር በመተባበር በሚኒልክ እዝ ታንክ ተማረከ የሚል ሐሰተኛ ዜራ በማሰራጨት ድላችንን ለማደብዘዝ ላይ ታች ሲሉ ታዝበናል። የብልጽግና ፕሮፖጋንዲስቶች አይናቸውን በጨዋጥበው የእዙን ምርኮች ከፋኖ ማረክን እያሉም ነው። ይህም ከተሸናፊ የሚጠበቅ ነው ሲል አርበኛ አስረስ ገልጿል። ድምሰሳውና ምርኮውን ለመከራከር የማይመች ሆኖ ሲገኝ ደግሞ ፋኖ ብቻውን ሳይሆን ህዋትና ሻቢያ ተጨምረው ነው የሚል አስቂ ፕሮፖጋንዳም ተይዟል። አንዱ ፋኖ ነኝ ባይማ ጭራሽ የጠላትን ዩኒፎርም ግጥም አድርጎ ለብሶ ቁጥቋጦ ስር ተቀምጦ በርካታ ከተማ የተቆጣጠሩትን ወንድሞቹን ሲያወግዝ ሰማሁት። የምንታገለው እንዲህ አይነቱን የራስ ጠልነት አስተሳሰብ ጭምር ነው። መከላከያ ነኝ የሚለው አካል ሙሉ በሙሉ መስበር ያልቻለውን የበላጎ ምሽግ 108 ተዋጊዎቹን ሰውቶ የሰበረው የምስራቅ አማራ ፋኖ መሆኑን ታሪክ በደማቁ ጽፎት ማለፉን ማስታወስ ሳያስፈልግ አይቀርም ነው ያለው። አርበኛ አስረስም አብይና ግብረ አበሮቹ ትንሽ ነፋ ስናደርግ የግብጽ መካናይዝድ ብርጌድም ተሳትፏል ብለው ሊያወሩ ይችላሉ። በትግራዩ ጦርነት እኮ ነጭ ማርከናል ሲል ነበር ራሱ አብይ። የሆነ ሆኖ እስካሁን ራሽያ ሰራሽ ታንኮች በእጃችን ባይገቡም የአብይ አህመድን ስልጣን ብቻ እንዲጠብቁ በብዙ ቢሊዮን ብሮች የተገዙ ሞርተሮች፣ ድሽቃዎች፣ መገናኛ ሬዲዮዎች፣ ስናይፐሮች፣ ብሬኖች፣ ከነፍሶ ከፍ መሳሪያዎችና ከሌሎች ወታደራዊ ቁሳቁሶች ጋር ተማርከዋል። ይህ ድል በቁሳቁስ በተገኘው ምርኮ ብቻ ሳይሆን በተያዙት ስትራቴጂክ ቦታዎች፣ በተሰባበረው ጠላት ከጥቅም ውጭ ያደረገው የጠላት እግረኛና መስመራዊ መኮንን በላሸቀው የጠላት ሞራል በአጠቃላይ ወገን ባገኘው የሞራል የበላይነት ይሄኛው የአማራ ትውልድ ለዝንተ ዓለም የሚኮራበት ነው። አርበኛ አስረስ ሲያጠቃልል ቅንነት፣ ጀግንነት፣ ቁርጠኝነትና ደግነት የህይወት መመሪያቸው የሆኑ ጓዶች የሚመሩት ምኒልክ እዝ ቤት እንዲህ አይነት ግብ አልባ ውሸቶች ቦታ የላቸውም። ድሉ አፋባሀ እንደ ድርጅት የሚጸናበት ቃል ኪዳናችን ለዚህ ድል ስኬት መስዋዕት በሆኑ ወንድሞቻችን የአደራ ቃል በድጋሜ የሚታደስበትም ነው ብለዋል። ሰባተኛ ቀኑን የያዘው ዘመቻ አርበኛ አደም አሊ ወይም አባናደው በምዕራብ ወሎ ግንባር አመርቂ ድል ተመዘገበ። ለተከታታይ አራት ቀናት በተደረገው ትንቅንቅ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና፣ ሚኒሊክ እዝ፣ ንጉስ ሚካኤል አሪኮር መካነ ሰላም ቀጠና ውስጥ በሰራው ኦፕሬሽን ቁልፍ የጠላት ኃይል አመራሮች ተደምስሰዋል። በዛሬው ዕለት ማለትም መስከረም 20 ቀን 2018 ዓ ም በማለዳው የመቅደላ አምባ ዩኒቨርሲቲ ካምፓስ አጥር ስር ወንዝ ዳር የአንድ ከፍተኛ የጠላት ኃይል አመራር አስከሬን ተገኝቶ በከፍተኛ ተኩስ ታጅቦ ተነስቷል።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 ጥቁር አማሮች የተሰበሰቡበት የአድማ ብተና ኃይልና መንገድ መሪዎቹ የሆኑት ፖሊሶችና ሚሊሻዎችን ለእሳት ዳርጓቸዋል። የአድማ ብተና ኃይል 23ተኛ ክፍለ ጦር በርካታ ኃይል በሰሞኑ ኦፕሬሽን ተደምስሷል። የሚሊሻ ጽፈት ቤት መረጃና ደህንነት ስራዎችን ሲያከናውን የነበረውና የሚሊሻዎች ጠርናፊ የነበረው አቶ ሞገስ አብዬ በውጊያ መሀል በኢንጂነር ደሳለኛ ሰፋ ክፍለ ጦር በጌታሰው አስረስ ብርጌድ ተወርዋሪዎች የተማረከ ሲሆን የ45ኛ ክፍለ ጦር አመራሮች ሞገስ ከሚማረክብን ዙ 23 እና ዲሽቃ ሊደረግብን ይሻል ነበር ማለታቸውን የውስጥ ምንጮች ተናግረዋል ተብሏል። ቡላ የባንዳዎች ቁንጮ የሚባል አደገኛ የጥናት መጠቀሚያ ግለሰብ ሲሆን በንጹሐን መንደሮች እየገባ ይህ ጽንፈኞች ደጋፊ ነው፣ ይህ አንድ ጽንፈኛ ዘመድ አለው ወዘተ ያለ ሲያስረሽን እንደነበረ ነው መረጃዎች የሚጠቁሙትም። ቡላ አሁን ላይ በፋኖ ቁጥጥር ስር ይገኛል። የንጉስ ሚካኤል አሊኮር ኢንጂነር ደሳለኛ ሰፋ ክፍለ ጦር ጥላውን ፈንታው ብርጌድ በበኩሉ አቶ ታከለ ይፍሩ የሚባለውን ቀንደኛ ሚሊሻና ሰላቶ ከተደበቀበት ቤት በመግባት ከነትጥቁ በቁጥጥር ስራ ሎት ከአቶታከለ የፍሮና የፍሩና ከአቶ መገሳ ብይ በተጨማሪ አቶ ሀሰን እሸቴና አቶ አከለ ተሰማው ከሌሎች አምስት ባንዳዎች ጋር በፋኖ ቁጥጥር ስር ይገኛሉ። የጠላውን ፈንታው ብርጌድ አድማ በተና ካምፕ ከቦ ባደረገው ትንቅንቅ ካምፑን ሙሉ በሙሉ ተቆጣጥሮ ተተኳሽ ኢናርጋ የሚባል ሁለት ዘመናዊ መሳሪያ፣ የአስለቃስ ጭስ መተኮሻ መሳሪያ፣ የህክምና ቁሳቁሶች፣ ሬሽንና ሌሎች የጠላት ንብረቶችን መረከብ ችሏል። የኮሮ አካል የሆነው የወግዲው መብረቅ ክፍለ ጦር፣ አንድ ሻለቃ ኃይልና ከአፋ ባህ ምዕራብ አማራ ቀጠና ቴዎድሮስ እዝ ዘጠነኛ ክፍለ ጦር የመጣው አንድ ሻለቃ ኃይል በአርበኛ በፍቃዱ ገንብር የሚመራው ኢንጂነር ደሳለኝ አሰፋ ክፍለ ጦር ሁለት ብርጌዶች ከተውጣጡ አህዶች ጋር በመሆን መስከረም 17 ቀን በሰሩት ኦፕሬሽን ከተማይቱን ሙሉ በሙሉ የተቆጣጠሩ ሲሆን በማግስቱ ማለትም መስከረም 18 ቀን የወግዲው መብረቅ ክፍለ ጦር አንድ ሻለቃ ኃይል አየር ማረፊያ የተባለ ቦታ ሀያ ወታደሮችን ሊደመስስም ችሏልም። የንጉስ ሚካኤል አሪኮር ወታደራዊ አዛዥ አርበኛ አበበ መኩሪያና የኮሩ ዘመቻ መሪ አርበኛ ጌትነት ኦፕሬሽኑን መምራታቸውም ተገልጿል። በዚሁ በመካነ ሰላም ግንባር መስከረም 19 ቀን 2018 ዓ.ም ሌላ ድል ተመዝግቧል። የኢንጂነር ደሳለኛ አሰፋ ክፍለ ጦር አካል የሆነው ጌታ ሰው አስረስ ብርጌዱን በተለምዶ ሰኞ ገበያ በተባለ ስፍራ አንድ ቲም የሚሆኑ የ45ኛ ክፍለ ጦር ወታደሮችን እስከ ወዲያኛው ሸኝቷል። የብርጌዱ አዛዥ አርበኛ ዱቤና ምክትሉ አርበኛ ሻምበላ ብዬ የመሩት የሰኞ ገበያ ኦፕሬሽን ስኬታማ ስለነበር ጠላት ሊመለስ ችሏል። በደረሰበት ሽንፈት የተደናገጠው ጠላት ወደ ንጹሃን ሞርተራ ሶን ጭፎ ትናንት መስከረም 19 ቀን የግፍ ግፍ የፈጸመ ሲሆን ተዋ በሚባል ቀበሌ ውስጥ መኖሪያ ቤት ተቃጥሎ አንድ እናት ተሰውታለች። በቃጠሎ ቤት ውስጥ የነበሩ ሌሎች የቤተሰብ አባላት ላይም ጉዳት ደርሷል። ዘመቻ አባይ አንዱ ዓለምና ዳንኤል መልካሙ በሚል የአፋ ባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ አምስተኛ ክፍለ ጦር ወንበርማ ብርጌድ፣ ቡሬዳ ሞት ብርጌድ፣ ጓጉሳ ብርጌድና የአምስተኛ ክፍለ ጦር ተወርዋሪ ኃይልና የቡያ ሻለቃ በመቀናጀት ሸንዲ ከተማ የመሸገውን ያገዛዙ ሎሌ ከሌሊቱ 12 ሰዓት እስከ ረፋዱ 3 ሰዓት ድረስ ሲቀጠቅጡት አርፍደዋል ሲል ክፍለ ጦሩ ገልጿልም። የአገዛዙ አገልጋዮች በተኙበት ጓጉሷ ብርጌድ በሻምብላ በር፣ ቡሬዳ ሞት ብርጌድ በዶሮ ገበያ፣ ወንበርማ ብርጌድ ከድሬዳዋ እስከ አርባ ገልበ በር ሀቅ እርጽ በመስራት ጠላትን በተቀመጠበት ሲያጨናንቁትና እንደ ዳቦ ሲቆራርሱት አርፍደዋል ነው የተባለው። ዘመቻው ሁለቱ ጀግኖች መስከረም 18 ቀን 2018 ዓ ም ጠላት ጋር አንገት ለአንገት ተናንቀው ጀብዱ ሰርተው መስዋዕት መሆናቸው በይበልጥ የብርጌዱን አባላት ጀግንነትና እልህነት የጨመረ ሆኗል። በዛሬው ጥልቅ ኦፕሬሽን በቁጥር ያልታወቀ የአገዛዙ ባሪያዎች በሶስቱም ክንደፈርጣማ ብርጌዶች ንጅታዊ አውደውጊያ በአንድ ፓትሮል ሸላልብሶ ሶስት ጊዜ በመመላለስ ወደ ተለመደው የመቃብ ማህበር ስፍራ ወይን አለም ተራራ ወይም ጫካ እንደቀበራቸውና ቁስለኛውንም በፓትሮል እየጫነ ወደ ጤና ጣቢያዎች እንዳስገባ የውስጥ መረጃዎቻችን ገልጸውልናል ያለ ሲሆን ክፍለ ጦሩ ገመናውንም ለሕዝብ ላለማሳየት ወጣቱን እየደበደበ ወደ ቤትና እስር ቤት አስገብቷቸዋል ነው የተባለው። በሰባት ተሽከርካሪ ተጭኖ የወገንን ጦር ለማፈን የተንቀሳቀሰው ጠላት ተመታ። መስከረም 19 ቀን 2018 ዓ ም ደንቢያ ልዩ ስሙ ጃይራ የተባለ ቦታ ሰራዊታችን ከኋላ አፍኖ ለመምታት የተንቀሳቀሰው ጠላት በአፋባሃ በላይ እዝ ዳግማዊ ቶሮስ፣ አምስተኛ ኮር፣ ጥቁር አንበሳ ክፍለ ጦር፣ ንስር ብርጌድ እና ድል በር ብርጌድ ሙትና ቁስለኛ ሆኗል። በውጊያው የጠላት ኃይል ከመደናገጡ የተነሳ ይዞት የመጣውን ዙ 23 የተሰኘውን የቡድን መሳሪያ ባልተለመደ መንገድ በመረበሽ ስሜት በሩምታ የተተኮሰው አምሽቷልም። የወገን ኃይል ከፍተኛ ጫና ማሳደሩን ተከትሎ የጠላት ኃይል ማክሰኝት ላይ ያለውን ኃይሉን በአራት ተሽከርካሪዎች በመጫን ተጨማሪ የቡድን መሳሪያዎችን አስይዞ ድጋፍ ለመስጠት ወደ ማክሰኝት አፈግፍጓልም። በተካሄደው ለሰዓታት የዘለቀ የጨበጣ ውጊያ ጠላት በርካታ ኃይሉ ተደምስሶበታል ሲል አፋብሃ ሰሜን አማራ ቀጠና በላይ እዝ መረጃውን አጋርቶናልም። ህወሀት ክፍፍል የሚያባብሱ ባላቸው ሚዲያዎች ላይ እርምጃ ለመውሰድ ቃል ገባ። ህዝባዊ ወያኔ ሀርነት ትግራይ ህወሀት ክፍፍልን ያባብሳሉ፣ እንዲሁም የጠላቶችን አጀንዳ ያስፈጽማሉ ሲል በከሰሳቸው መገናኛ ብዙሀን ላይ ምንም አይነት ትዕግስት እንደማይኖረው አስታውቋል። ይህ የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ ስጋትን ፈጥሯል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የህወሀት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በመቀለ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ነው። ወይዘሮ ፈትለወርቅ ማስረጃ ያላቀረቡላቸውና ስማቸው ያልጠቀሷቸው ሚዲያዎችን ለአመጽ እየቀሰቀሱና የካሃዲ ቡድኖችን ልሳን ሆነው እያገለገሉ ነው ሲሉ ከሰዋል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉ ተናግረዋል። የትግራይ ሚዲያዎች በፓርቲ ውስጣዊ ያለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅ ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎች በአጠቃላይ ሊሂቃንን አንድነትን በማዳከም ወንጅለዋል። የግል ሚዲያ መሪዎች የኃላፊዋ ንግግር በፕረስ ነጻነት ላይ የ ተሰነዘረ ጥቃት ነው ሲሉ ገልጸዋል። የቲቤትስ ዋና አዘጋጅ የሆኑት አቤል ጉዑሽ ምንም አይነት ታጋሽነት አይኖርም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትን ያመለክታል ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዶሃ ለተፈጸመው ጥቃት ኳታርን ይቅርታ ጠየቁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወሩ መጀመሪያ በኳታር ዶሃ የሐማስ መሪዎች ላይ ያነጣጠረውንና ዓለም አቀፍ ነቀፌታ ያስከተለውን የእስራኤል ጥቃት ተከትሎ አንድ የኳታር ዜጋ በመገደሉ ኳታርን በይፋ ይቅርታ ጠይቀዋል። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱርሃማን ቢን ጃሲም አልታኒ የአሜሪካ ፕሬዚዳንት ዶናልድ ትራምፕና ኔታንያሁ በዋይት ሀውስ በተገናኙበት ወቅት በጋራ ባደረጉት ጥሪ ይቅርታውን መቀበላቸው ተገልጿል። ኔታንያሁ እንደ መጀመሪያ እርምጃ የሐማስ አመራሮችን ኢላማ ባደረገው በእስራኤል ጥቃት ሳቢያ ሆን ተብሎ ባልታሰበ መንገድ አንድ የኳታር ወታደር በመገደሉ በጥልቅ እንደተጸጸቱ መግለጻቸውን ዋይት ሃውስ ባወጣው መግለጫ አመልክቷል። በተጨማሪም ሐማስ ኢላማ በማድረግ የኳታርን ሉዓላዊነት በመጣሳቸው ይቅርታ ጠይቀው እስራኤል ወደፊት እንዲህ ያለ ዳግም ጥቃት እንደማትፈጽም ማረጋገጣቸውን አልጀዚራ ዘግቧል። እስራኤል ጳጉሜ አራት ቀን